ሶስተኛው በየፍሎሩ ላይ ያሉ መስኮቶችን በሙሉ ክፈቱ። አላህ ያብርድልን። ጊዜው ትንሽ ሙቀቱ ቀንም ለሊትም ከፍ ያለ ነው። የዘንድሮ ረመዳን ትንሽ ካለፉት ምናልባት ሶስት አራት ረመዳናት ከጾምናቸው ትንሽ ጠንከር የሚል ይመስላል፣ ሙቀቱ ማለት ነው። አጅሩን በዛው ልክ ከፍ ይላል። ስለዚህ በተቻለ መጠን ሳፎኬሽን እንዳይኖር አለመጣበብ መስኮቶችን ሁሉም ፍሎሮች ላይ ሴቶች አካባቢ መስቶችን እንድትከፍቱ እናሳስባለን፣ እናስታውሳለን። አራተኛ ኻዲሞች መንገድ ላይ መስጂድ መግቢያ ላይ ሴቶች መስጂዶች ውስጥም እንደዚሁ አሉ። እነዚህ ኻዲሞች ጊዜያቸውን ሰውቶ ግማሾቹ ሙሉ ሰላት እስካለ መስገድ ድረስ ይካድማሉ። አንዳንዶቹ ግማሽ ሰላት ሁለት ረከዓ እየሰገዱ እናንተን ለመኸደም ብሎ በጣም ይደክማሉ። በነሱ ልትመሩ፣ በነሱ ልትታዘዙ፣ የሚሏችሁ ነገር ልትሰሙ ይገባል። አትቀመጡ እዚህ ቦታ ላይ ካሏችሁ አትቀመጡ። እዚህ ቦታ ላይ አትቆሙ ካሏችሁ አትቆሙ። ስለዚህ ታዘዟቸው። ምክንያቱም እነዚህ ኻዲሞች፣ እነዚህ ወጣቶች ምንም ዓላማ የላቸውም በረመዳን መከደም ዲናቸውን ማገልገል ኡመቱን አገልግሎ አጅር ማግኘት ነው የሚፈልጉት። እና ታዘዟቸው። ባለፈው እዚህ መስጂድ ላይ ስለ መኪና መቆም አውርቼ ነበር። አንዳንዶቻችሁ በምን አይነት መልኩ በተሳሳተ መልኩ እንደተረዳችሁ ተላቀም ሰው አስፋልት ላይ መስገድ የለበትም ስለዚህ ኻዲሞች አትስገዱ፣ እዚያ ታንጥፉ ስሏቸው፣ እነሱ ዞር ስሉ ተመልሳችሁ ማንጠፍ የለባችሁም? መኪናም አታቆሙ ባሏችሁ ቦታ ላይ ማቆም የለባችሁም። መኪና ላይ ነው እኔ ያን ቀን ፎከስ አድርጌ የተናገርኩት። መኪና እየደረባችሁ እስከ ሶስት ደረጃ እየደረባችሁ እየቆማችሁ። ይሄ አደባባይ እንደምታዩት ሀይሊ ክራውድድ ነው፣ በጣም ትራፊክ የሚበዛበት አስፋልት ነው ወይም ጎዳና ነው እና አላህ አይበለው አደጋ ቢከሰት የሆነ ነገር ቢሆን ሰው ተንቀሳቅሶ ያንን ነገርን አቨርት ማድረግ ወይም ደግሞ መቀልበስ የማይችልበት ተጨባጭ ስላለ መኪና ደርባችሁ አታቆሙ። ስለዚህ በጣም አስምሬ ባለፈው የተናገርኩት ይህንን ነው። በተሳሳተ መንገድ የተረዳችሁ ወንድሞች እህቶች ካላችሁ በዚህ መልኩ እንድትታ እንድታረሙ ፈልጋለሁ። ስለዚህ አሁንም መኪና መንገድ ላይ ደርባችሁ አታቆሙ። ጩኸቱን ታያላችሁ አይደል? መኪና መንገድ ሲዘጋ ክላክሱ ምን ሰጋጅ ንረብሻል እዚ ቦታ ላይ ነው ኢንሻአላህ ወደ መስጊድ ስንመጣ በንጹህ ንያ ነው መምጣት ያለብን አላህ ሱብሓነሁ ወተዓላ ጾማችን ይቀበልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ